ባለፈው አልሽ፣ ነይ። ባለፈው ፎክሬሽ አልነበረ የእኛ ፎክሬ፣ ባለፈው ፎክሬሽ ብዬሽ ነበረ። አልገባሽም? ወንድምሽ የምትፈልጊው አትፈልጊውም? ባጭር አማርኛ እንዲገባሽ ማለት ነው። የምትፈልጊው ከሆነ ነይ

ትፈልጊዋለሽ ምንም ሳታስከትይ ማንንም ሳታስከትይ፣ እራስሽ ችለሽ ነይ። በቻልሽ ነው የምፈልግሽ

ስነ ስርዓት በስነ ስርዓት አውባራ ለምን ነው? በስነ ስርዓት አደረገኝ ማለት ነው። ፕራንክ ሲያደርገኝ ባለ እኔ አንተ ወንድ ልጅ ነህ።

እሷ እና እኔ ተነጋግረን ነው አንድ ቀን ተፕራንክ ያደርግንሽ። የዛን ነው የተነጋገርነው። ሁላችንም ተነጋግረን ነው ፕራንክ ያደርግንሽ። ወይኔ እመቤት ነው አሁን ባለፈው ማስታወቂያ ስሰራ መታ ፎክራብኝ ያለች ባለሽን እኔ ይቅርታ ጠይቄ ያለሁ ባለሽ ከሆነ እኮ ይቅርታ ብየዋለሁ። እሱ ደግሞ ሲደወልለት በማንኛውም ቦታ ነው የሚሄደው። ሞኝ ነው። አንደኛ ቀሚስ ያደርሳል በየታዘዘበት እሱ ነው። እኔ ስታዘዝ የሚያደርስልኝ እሱ ነው። ስለዚህ ቀሚስ ሊያደርሰን የመጣው ልጅ ማለት ነው። ስለዚህ አሁን ቀሚስ ስለሚያደርስ አጋጣሚ የዛኔ የራሱ ስልክ አታንሳ፣ ያለንበትን ቦታ አትናገር ምናምን እያልኩ ነበር ማለት ነው። ግን ችግር የለውም ስራ ነው እያለ እንትን ይላል። ስለዚህ ለካ የሱ ሴራ ምናምን። እኔ እኮ ስራ ስልክ አነሳ ቪዲዮ ማለት ነው ስልክ አታንሳ፣ እየተቀረጸ ስልክ አይወራም። ደንበኛም ቢሆን የራሱ ቦታ አለው፣ የራሱ ሰዓት አለው። ስለዚህ ቪዲዮውን ከጨረስን በኋላ ማውራት እንችላለን ስለው፣ አይ ችግር የለውም

ማርያምን ቀልድ የለ። እኔ ቀድሜው በሞት ይሻላል። ለምን መሰለህ? ምንም አያውቅም። አለ እኔ ይከፋብኛል ብሎ እዛ ሥራውን ትቶ ማርያምን

በዚህ አጋጣሚ ቤተሰቦቻችንም በኋላ ለምን እንዴት ብላችሁ ቅር እንዳይላችሁ፣ ግን ምላሹን ከቻሉች ግን እኔ ደግሞ በፕራንክ የታወኩት ነኝ። አሁን እንኳን መንገድ ላይ ምናምን ያው ያለው ነገር ጥሩ ስላለ ካሜራ ምንም እንትን ስለሆነ ነው እንጂ ፕራንክ እኔ በጣም ነው የምወደው። ፕራንክ በጣም ወድ፣ ግን እንደዚህ ይ አይነት ፕራንክ አድርጊያለሁ። ቤተሰቦች ስለሆነ ማለት አሁን እነ ቲጂን አርቲስት ቲጂን አድርጊያለሁ። የተለያዩ ሰዎችን ስልክን በምን ትልል አርቲስቶችን አድርጊያለሁ። በጣም አሉ የሚባሉ አርቲስቶች እንግዲህ በፊትም አለ ዛኛው ይቻላል። አሁን ግን እንደዚህ በጣም እንደዚህ አይነት ግን ይዘገናል እግዚአብሔር ማለት ውይ መስላችሁሰባስመሰላችሁና ግን አንደኛ አሳማኝ ነው። ቤት ደግሞ እመቤት ስላላየች ተረጋጋሁ። አሁን አየኋት ምንም እንደማታደርገኝ አውቃለሁ እና በዚህ አጋጣሚ